እያቱን ተረጋጋ፣ ታረጋጋ ቆይ፣ ምን ልታደርግ ነው? ኑ፣ ይህ ቀላል ነገር አይደለም። እንዴት ያልታመመ ሰው ታሟል ብለው በባዶ መድኃኒት ይሰጣል? አንቺ የህክምና ቦታው የምታውቂ ከሆነ ነገር፣ ካልሆነ ግን ቀጥ ብዬ ቤት ሄጄ እንድትወስደኝ ያረጋታል። እውነት አላውቅም፣ ግን በቃ ተረጋጋ። ዋናው ነገር እኔ ደህና መሆኔ ነው። ተይ እንጂ አበባ፣ የታመምሽ መስሎች እኮ። ራስሽን ልታጠቢ ነበር፣ እና ይዝም ብሎ ይታለፋል? ልናጣች ነበር እኮ። ግን በቃ አሁን ደህና ነኝ። በዚህ ማመስገን አለብኝ። አይሁን፣ እውነቱ መውጣት አለበት። እንዴት ቢደፍሩና ሀሰተኛ የህክምና ማስረጃ የሚጽፉት

የማን አባት ነው ደፉ? ይህንን ያደረገው? የት ነበራችሁ? የት ቦታ ላይ ነው ያዙት? ከሆስፒታል እየተመለስን ነበር፣ እዛ ነው ያዙት። አይ ይህ ማንች ምጭ አለበት። እያማየኔ እዚሁ ጠብቂ። የተያዘበት ቦታ ትወስጅኛለሽ? እናቴ ቤሎን አገቱት። ምን አገቱት ስትይ፣ እንደ ቆይ ምን ማለትሽ ነው እማዬ? መንገድ ላይ እየመጣን ነው፣ መኪና ቁም፣ የወሰዱት አረ፣ በተሰቀለው እንዴት ይሆናል? ወይ ምን እንደማደርግ አላውቅም። ቆይ ምን ይቻላል? ልጁን ያደረግሽበት ተናገሪ፣ ቶሎ በይ። ማለት ምን ላይ ማለት እየሞከርክ ነው? እንደ አይ አለቅሽ። ልጁን ያሳገሽበትን ቦታ ተናገር። ትሰምኛለሽ? ልጁን አስለቀቂ፣ አስጥኝው፣ እገልሽ አለው። ልቀቀኝ፣ እዛ በጣም ያበዛዋል። አልመሰለኝም። እኔ ሳልሆን አንቺ ነሽ። ቆይ ምን ደፋር ብትሆኝ ነው ቤሉ ላይ እንደዚህ ያደረግሽ? እኔ ምንም የማውቀው ነገር የለም አልኩ። አላምንሽም ዝም የምልሽ መስሎሽ ከሆነ ደግሞ ተሳስተሽ፣ የራስሽ ጉዳይ። እኔ ምንም ነገር አላውቅም። ነይ ውጭ። አሁን ተብሎ ማለት ምን ማለት አለ? ውጭ አልኩሽ። ነይ ውጪ። ወጥተን ከሄድን ብለሽ ታመጪዋለሽ። የትም አልሄድም። ገባህ? የትም አልሄድም። ረፊ አትፈታተኝ። በግድ አስገድደ የምታስወጣኝ ከሆነ አሳይሃለሁ። እኔ ምንም ነገር አላደረኩም። የማውቀውም ነገር የለም። እንደዛ ካልሆነ ታዲያ መሄዱ ምን አስፈራሽ? ፈርቼ አይደለም። እሺ፣ ግን አንተ ስላልክኝ ደግሞ አልሄድም። ቤሉን ለእኔም ልጄ ነው። እሺ

እንደለለባት አቃለች። በነገራችን ላይ የኑኑ ስቃይ ይብቃ ይብቃ ምንም ነገር እንደሌለባት ማወቅ አለባት። አብዛኞቹ ተመልካች ይህን ሲል ነበር ማለት ነው። እና በቤሎ ምክንያት ምንም ነገር እንደሌለባት በምርመራ ውጤት ታውቋል ማለት ነው። እንግዲህ ወይዘሮ ሄልን ሐሰተኛ ወረቀት ነበር አሰርታ፣ እንግዲህ በደም ውስጥ በደማ ውስጥ በሽታው ይገኛል ብላ የተናገረችው፣ እንዲሁም ደግሞ መድኃኒት ዝም ብላ እያዘዘችላት ማለት ነው። ስለዚህ ኑኖ አሁን ምንም አይነት በሽታ እንደሌለባት ቃለች እጅግ በጣም ደስ ብሏታል። ግን ደግሞ ደስታዋን አጣጥማ ባልጨረሰችበት ታይም እንግዲህ አሁን ላይ ቤሎ እሷን አሳክሞ ሲመለሱ እንዲታገት ተደርጓል ማለት ነው። አሁን ላይ የአፌት እንግዲህ ወይዘሮ ሄለን ነበር ሙሉ በሙሉ እየጠረጠረው፣ ወይንም ደግሞ ቤሎን እያሳግትሽው አንቺ ነሽ ብሎ ነበር። እንግዲህ ጉሮሯን እንቅ አድርጎ እዞ ሲያስጨንቃት የነበረው እሷ ግን ከሱ በፊት ያ ማለት የአፌት ከመንጣቱ በፊት ለቴዲ ደውላ ነበረ። ስለዚህ ስለ ኑኑና እንዲሁም ደግሞ ስለ ቤሎ እንዲታገቱ አድርግ ብለው ነበር ማለት ነው። ግን ደግሞ ቴዲ የመለሰላት ነገር በተቃራኒው ነበረ። የእኛ ሰዎች ሳይሆኑ ሌላ ሰዎች ቤሎን እንደያዙትና እንዲሁም ደግሞ ኑኑን እንደለቀቋት ያለውን መረጃ ሰጥቷታል ማለት ነው። ያ ማለት እንግዲህ ሌላ እኛ ማናቀው የእኛን ነገር የሚያቅ የሚከታተለን ሰው ይኖራል፣ በማለት እንግዲህ ቴዲ ለወይዘሮ ሄለን ተናግሯል ማለት ነው። ሄለን ማን ሊሆን ይችላል ይህን ነገር የሚያደርገው ብላ ነበር ማለት ነው። ያ ማለት እንግዲህ ቤሎን እሷን እንሷ እንዳላሳዘችው ወይንም ደግሞ እንዳላሳገተችው ያው እርግጠኛ ሆናለች በቴዲ ምክንያት ማለት ነው። ምክንያቱም የእሷ ሰዎች አይደሉም ሌላ ሰዎች ናቸው እያገቱት በማለት ስለመለሰላት ማለት ነው። አሁን ላይ የኛ ነገር የሚያውቀው ማን ሊሆን ይችላል የሚለው ነገር ጠረጥ። በነገራችን ላይ ቤሎ እንዲታፈን ወይንም ደግሞ እንዲያዝ ያደረገው ራሱ አዶኒ ነው ማለት ነው። አዶኒ በጣም እልሃም ነገር ነው። የራሱን ነገር በጉልበትና በራሱ እንትን ማድረግ የሚችል ይመስለዋል ማለት ነው። በነገራችን ላይ በባለፈው ፓርት ላይም ስለው ነበረ ማለት ነው። አዶኒ ቢያንስ እንኳን ኑኑን ቢወዳት ቢያፈቅራት፣ የእሷን ስሜት መረዳት መቻል ነበረበት። ምን እንደሆነች፣ ምን እንደሚያስጨንቃት፣ እንዴት እንደዚ እንደዚህ እንደተቀየረች ያለውን ሁኔታ ብቻዋን መሆን ስራ መስራት እንዳቆመች ሁሉ ነገር ሁሉ ነገር እንደተቀያየረባት ይህን ነገር እንኳን መረዳት መቻል እንትን አላለም አልቻለም ማለት ነውና፣ ቤሎ ግን እሷ ምን እንደምትፈልግና ወይም ደግሞ ምን እንደሆነች አጣርቶ ደርሶ ይኸው ለዚህ ደረጃ አድርሷታል ማለት ነው። ለመናገር ለምናገር በሽተው በውስጧ እንደሌለ ማወቃ እራሱ ለእሷ በጣም ትልቅ ነገር ነው። አንደኛ ኑኖ በጣም እየተሰቃየች ነበረ፣ ሲቀጥል ደግሞ ራሷን ለማጥፋት ራሱ ሙከራ አድርጋ ነበረ ማለት ነው። ስለዚህ ይህ በሽታ በውስጥ ያለ እንዴት ነው ተስፋ ተስፋዬ ባዶ ሆነ ተማጠጠ ብላ በጣም ብዙ ስህተቶችን እየሰራች ነበረ ማለት ነው። ስለዚህ በሽታው በውስጧ እንደሌለ ማወቃ ራሱ በጣም ከትልቅ በላይ ትልቅ ነገር ነው ማለት ነውና እና ይህን ነገር ያደረገው በራሱ በቤሎ እጥረት ነው ማለት ነው። እንዲሁም ደግሞ ከወይዘሮ ሄልን ካዶን መንጭቆ እሱ ቀጥታ ወዳኪን ቤት ስለወሰዳት ነው ማለት ነው እና በጣም ጎበዝና ስማርት ነው ብየዋለሁ ማለት ነው። አዶኒ በጣም የሆነ እልህም ብቻ ነው እንትን የሚለው ማለት ነው። አሸንፎ ለራሱ ማድረግ ነው የሚፈልገው። በእርግጥ ቤሎን አያገባትም፣ ምክንያቱም እህቱ ነች። ያው መጨረሻው ላይ ለአዶኒ ልትወን ትችላለች፣ ግን ደግሞ በዚህ መልኩ አይደለም። ለራሱ ወይንም ደግሞ እንዲሁም ደግሞ ቤሎን ጎድቶት አይደለም ኑኑን ማግኘት የሚችለው ማለት ነው እና በብልሃት ቢጓዝ በጣም አሪፍ ነበረ ያው የእሱ እንደውም ጥላት ራሷ ወይዘሮ ሄለን ነበረች ማለት ነው። እንደዚህ መስራት የሚችል እና ማገት የሚችል የሚችል ከሆነ እንዲሁም ደግሞ ወይዘሮ ሄለንን ነበረ ማገት ያለበት ማለት ነው። በነገራችን ላይ ከወይዘሮ ሄለን ጋር አብረን እንስራ በማለት እንግዲህ ሲያስማማት ነበረ ማለት ነው። እና ወይዘሮ ሄለንም እንደው በጣም ነበር የተናደደችው። እንዴት እንደዚህ ይለኛል? የሁሉም መጫወቻ ልሆን እንደ እያለች ነበረ ማለት ነው። እና አንተ ምን ታውቃለህ? ምናምን ነገር ስትለው እንደማቅማ ወይንም ደግሞ እንደማላቅ አሳይሻለሁ ብሏት ነበረ። እንግዲህ አሳይቷታል። እሱን የሚያሳያት እንግዲህ እሷ ልታሳፍነው ወይንም ደግሞ ልታሳግተው ያለችውን ማለት ነው። ኑኑንና አንዱን ደግሞ ቤሎን እሱ ቀድሞ ቤሎ እንዲታገተ አድርጓል ማለት ነው። እና ኑኑ እየሮጠሽ መጣ። ለአፌት ነበር የነገረችው ምክንያቱም ቤሎ እንደታገተ እና እንዲሁም ደግሞ በመኪና እንደወሰዱት ነበር የነገረችው። ቀጥታ እንግዲህ የአፌት ቀጥታ ወይዘሮ ሄለንን ነበረ ሄዶ ነቅ አረጋት። ምክንያቱም እንደዚ አይነት ተንኮሎችን እና እንደዚ አይነት ስራዎችን ጭራሽ እሷ ስለምታደርግ ጭራሽ በራሴ በቤሎ መጣች እውነት ይህን ነገር ያደረግሽው አንቺ ነሽ፣ በማለት እንዲሁም ከኑኑ ፊት ነበር የተናገረው። ማን እኔ እያለች ደግሞ ኑኑ እጅግ በጣም ነበረ እንትን ያለችው ማለት ነው፣ የፈራቸው። ሲቀጥል አይኔ እየመታ ምን ሆኖች ነው ብላ ስጠይቃት ቤሎ እንደታገተና እንዲሁም ደግሞ መኪና ውስጥ አስገብተው አፍ ነው እንደወሰዱት ነበረ ለእናቷ ራሱ ለአይንዬ የተናገረችው። አይንዬ ራሱ በጣም ነበር የደነገጠችው። እንዴት እንደዚህ ሊሆን ይችላል በማለት ድንግጥ ብላለች ማለት ነው። ሌላው መሲና ቴዲ ተገናኝተዋል፣ ደስ በሚል ሁኔታ ተገናኝተዋል ማለት ነው። እሷም ለመረዳት ሞክራለች። እሱም ደግሞ ስለ ሁኔታው ከስር ከመሰረቱ መረዳት መቻል አለብሽ እኔ እንደውም ለወይዘሮ ሄልን እያገዝኳት ነው በማለት እንግዲህ ሲናገር ነበረ ማለት ነውና በጣም ብዙ ነገሮች እንግዲህ እየተስማሙ ይሆን ይመስለኛል። ምክንያቱም እሷም ዝም ብላ አዳምጠዋለች። እሱም ደግሞ አንድና አንድ እሷን በጣም እንደሚወዳት እና እንደሚያፈቅራት በመጀመሪያ ካየሁሽ ቀን ጀምሬ ነው ለራሴ ማድረግ አንቺን የተመኘሁት በማለት እንግዲህ ቴዲ ያለውን ፍቅር ለመሲ ነግሯታል ማለት ነው። መሲም እንግዲህ ያው ምንም ይሄን ያክል እንትን ባትለውም አሁን ላይ ግን ግዴታ ከእሱ ጋር መስራት እንዳለባት ታምናለች። ምክንያቱም በሁለቱ መጎዳት ወይንም ደግሞ ሁለቱም ሲጫወቱብኝ ዝም ብዬ አላይም፣ ስለዚህ ከእሱ ጋር መስራት ወይንም ደግሞ ከእሱ ጋር መስማማት አለብኝ ብላ ነው መጀመሪያውንም የተስማማቸው ማለት ነው። ግን ደግሞ ቴዲና መሲ አብረው በነበሩበት ሰዓት እንግዲህ ያፌትም መጥቷል ማለት ነው። ያፌትም እንግዲህ መሲን ይወዳታል፣ ያፈቅራታል ይመስለኛል ማለት ነው። ስለዚህ ቴዲን ተይና ነገሮቹን ከኔ ጋር እንሰራለን የኔን እጅ እያዥ፣ ካለዚያ ግን ቤት ገብቼ የሚፈጠረውን ነገር አታቂም በማለት እንግዲህ ያለውን ነገር ወይም ደግሞ ከቴዲ ጋር መሆኗን ለወይዘሮ ሄለን ይናገራል ማለት ነው። እና ነገሮቹ በሙሉ የሚበጠበጡ ይሆናል። አሁን ሰላም የምትፈልጊ ከሆነ መተሽ እጄን ያዥኝ ብሏት ነበር ያፊት ማለት ነው። እና እሷም ሰላም ስለምትፈልግ ከቤት ውስጥ ምንም አይነት ረብሻ እንዲፈጠር ስላልፈለገች ቴዲ እንዳትሄጂ ቢላትም እሷ ግን ሄዳ የአፌትን እጅ ይዛለች ማለት ነው። የአፌትም እጇን ይዞ ቀጥታ ወደ ቤት ነበር የመጠው። ከሱ ልጅ ጋር ምን እየሰራች ነው? ምንድን ነው የምታደርጉት? ብሎ ከቴዲ ጋር ያላትን ነገር ጠይቋት ነበር። እሷ ግን ምንም ነገር አናቅም፣ ምንም ነገር የሰራውት የተለየ ነገር የለም፣ በቃ ማንም ሰው ከሰው ጋር እንደሚግባባው ነው እየተግባባ ነው በማለት እንግዲህ ከቴዲ ጋር ያላትን ነገር ትናገራለች። እሱ ግን አላመናትም ማለት ነው። በብዙ ነገሮች እያወጣጣት ይገኛል። እንግዲህ ቀጣይ ፓርቱ ምን ሊፈጠር ይችላል? አዶናይስ ለምንድን ነው ቤሎን እንደዚህ ያገተው? ገና ኑኑን ስለወደዳ ስላፈቀራት ነው ወይ? ለምንስ አገተው? እሱ ጥላቱን ለምንድን ነው? ወይዘሮ ሄለንን ማገት ከቻለ እሷ መጥፎ ነገሮችን እንደምታደርግ እያወቀ ለምንሱን አላገተም? ለምንስ ቤሎን አገተው የሚለው ነገር እንግዲህ አብረን የምናይ ይሆናል። ውዴ ቻናሌ ተከታታዮች ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባሩ ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።